እኔ እንዴት ዋላችሁ? እንግዲህ ተመልካቾቻችን ዛሬ እንግዲህ እናንተ ፈታ ዘና እና ያስተምራሉ የሚሉ ቪዲዮችን አቅርቤላችኋለሁ። እንግዲህ በዚህም አያይዤ ሀበሻ እንዴት ነው ቲክቶክን እየጠቀሙ ያለው፣ እንዴት ነው አግባብነት አለው ወይ የምንሰራቸው ስራዎች፣ እንዴት ነው ህዝቡን ያስተምራሉ ወይስ ያባልጋሉ የሚሉትን በዛው አብረን ያለ የተለያዩ ቪዲዮችን ሰዎች ሳጀስት ያሉ ቪዲዮችን አብረን ያለ እንማርበታለ ብዬ አስባለሁ። ከዛ ውጪ ሳብስክራይብ እና ፎሎ እያደረጋችሁ አለ። ሳብስክራይብ እና ፎሎ አድርጉ ተመቻዮች። ቪዲዮዎች እንደዚህ እንደዚህ ካሉ ደግሞ ሳጀስት አሉ እናስራክላል። በተረፈ በጣም ወዳችኋለሁ። እንግዲህ አሁን ወደ ቪዲዮ እንሄዳለን ማለት ነው። እሺ፣ የመጀመሪያው ቪዲዮ እንግዲህ ቲክቶክን በአግባቡ ይጠቀምና ና አይመስለኝም። አብዛኛዎቹ እህቶቻችን ደስ የማይል ነገር ነው የሚጠቀሙት። አብዛኛው ጊዜ ላይክ ያስደስተኝ አይደለም። እስቲ አብረን እንየውና የራሳችን አስተያየት እንግዲህ ተሰጥኛላች። ወደ ቪዲዮ ፓንት ራሱ ያደረገች ይመስልኝ መምሹ ላይ ነው። በዚህ ላይ ስራ አስፈላጊነት አልገባኝ፣ አይ ነው ምናልባት ፎሎው ለማግኘት ይሆናል። ግን ህዝቡን ያስተምራል ወይ የሚለው ነገር በዚህ ደግሞ አያይዝን በናስቡ ጥሩ ነው እያስባሉ እህቶቻችን። አን ቲክቶክን ደስ ማይ ነገር ነው ያደርጉ ያሉት መቅረት አለባቸው። ደስ አላለኝ፣ ያሳዝናል በጣም ቲክቶክን ለተሻለ እና ለጥሩ ነገር ብንጠቀመው ሞራሪፍ ነው ብዬ አስባለሁ ም እንደዛ ሀሳቤ እንደምደግፉ ይገኛል። ሴቶቻችን ይንክ አሁን የቲክቶክ ትሬንዱ ሀበሻ በተለይ ላይክ ኢቨን ሰርች ራሱ ስታደረጉ ያለው ኢቨን በጣም ቃል እና ጋይስ ቲክቶክን የምንጠቀምበት መንገድ ሞር ብናውቅ የተሻለ ነው ብዬ አስባለሁ። በተረፈ እኔ ለማታቆኝ እንግዲህ ከዚህ በፊት በፕራንኮች ነው የምታቆኝ። አሁን እንግዲህ በሪያክሽኖች መጥቼ ያለው የተለያዩ አሪፍ ቪዲዮዎች ምላቸውን እንግዲህ ሳርጊ አብረን ከእናንተ ጋር እናይና የራሳችን አስተያየት ትሰጣለን ማለት ነው። የሚደነቁ ካሉ እናደንቃለን፣ የሚወገዙ ካሉ ደግሞ አውግዘን እናስተምራችኋለን። ወዷችኋለሁ።

ምንም ማለት አልችልም። ላይክ በጣም እየወረድን ነው ብዬ ነው የማስበው። እና ልቦናችን ስጠን ወደ ራሳችንን መለስ ነው የምለው ትወክል ለተሻለ ነገር መወርዱን ጠቀም ወይ ተሻለ ነው ብዬ ነው የማስበው። እሺ በጣም እንግዲህ እስካሁን እንግዲህ በጣም የወረዱን ሪፍሬሽ ዘና የሚያደርግ ደግሞ አንድ ቪዲዮ ያሳያችሁ። አይ ቲንክ ይሄ ቪዲዮ በጣም አሁን ላሉ ፌክ ፓስተሮች አሪፍ

ፋኖች እንግዲህ አንድ በሆነ ሳለ እንግዲህ አብረን እንከታተል። ሁሌም እንግዲህ እስከ መጨረሻ አንድ ፎሎ ባይ ዘ ወይ ላይክ አሁን ይሄን ቪዲዮ ያደረኩላት ቲክቶክ ለጥሩ ነገር ተሻለ ነገር እና ያደረጉት ላይ አስተማሪ ቪዲዮ ሹን ስታት ያለብንና አሁን አበሻ ትሬንድ ይሆን ያለው ላይክ ሰውነት መሸጥ እና ላይክ ማሳየት ላይክ ያለው እና ዛሬ ላሳያችሁ የፈለግኩት ቲክቶክ ቲክቶክን እዚህ ላይ ተቀምን ያለው ነው። ለጥሩ ነገር ይጠቀም አይደለም እና ነገ መጠቀም ተሻለ በሚለው ሃሳብ ነው እና ዛሬ ላሳያችሁ የመጣሁት ቢሆን እሱ ይሄ ነው። ላይክ እና ፎሎ ማድረግ እንዳይረሳ። የተለያዩ ቪዲዮዎች እንደዛና የሚያደርጉ ከሀገር ውስጥም ከባርማዶም የሚችላችሁ ይመጣሉ ወዳችኋለሁ። መልካም ቀን ቀናችሁ የተባረከ የተቀደሰ ይሁንላችሁ። ሀብታ ፕራንክ እንዲሁም በሪያክሽን ነው የምታውቁኝ። ከዚህ በኋላ በተለያዩ ሪአክሽኖች እና ፕራንኮች ተመልሽ ይመጣሉ ወዳጆቻሉ። ቀናችሁ ማለፊያ፣ ሳምንታችሁ ያለ ምኞታችሁ የተሳካ ይሁን ወዳጆቻሉ።